ሰላም ተነስተልኝ ውድ የፌደሪ መከላከያ ሰራዊት ዩትዩብ ቻናል ተከታታዮቻችን ለወቅታዊ ፈጣንና ታማኝ መረጃዎች ቻናላችንን ላይክ፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጋብዛለን። አላችሁን ቆዩ ማሰልጠኛ ማዕከሉ አስተማማኝ የኮማንዶ ኃይል አሰልጥኖ እያበቃ መሆኑን የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ ተናገሩ። የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብደታ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በላቴ በመገኘት የአራተኛ ዙር ምስረታዊ ውትድርና ስልጠናን በማስጀመር የአርባ አራተኛ ዙር የኮማንዶ አሰልጣኞችን ተዘዋውሮ ጎብኝተዋል። ማሰልጠኛ ትምህርት ቤቱ በዲሲፕሊን የታነጸ ትክክለኛ፣ ጽናትን የተላበሰ አገራዊ ፍቅር ያለው ኢትዮጵያዊ ሰራዊት የሚገነባበትና ሰልጥኖ የሚወጣበት ትልቅ ማሰልጠኛ ማዕከል መሆኑን የገለጹት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 ሲሉም አብራርተዋል። አገራችን ወደ ከፍታ እየተጓዘች ነው። ለዚህ እድገትና ከፍታ ደግሞ የሰራዊታችን ሚና የጎላ ነው ያሉት አዛዡ፣ እንደ ሀገር በተሰሩ የልማት ስራዎች ከኪሱ ገንዘብ አውጥቶ ቦንድ ከመቁረጥ ጨምሮ በጉልበቱ እስከ መስራት እንዲሁም የሚሰሩ አገራዊ ልማቶች ደህንነታቸው ተጠብቆ እንዲጠናቀቁ እስከ ሕይወት መስዋዕትነት የደረሰ አበርክቶ ማድረጉንም አንስተዋል። በተቋም ውስጥ የሙያ ባለቤት የሚያደርጉ እድሎች መኖራቸው የገለጹት ሌተናል ጀኔራል ሹማብድታ ውትድርና ሲነሳ ጦርነትን ብቻ ማሰብ ስህተት ነው። ስለዚህ ራሳችሁን በማብቃትና በማሳደግ የሙያ ባለቤት ትሆናላችሁ በትውልድ የሚሻገር ተግባርን በማከናወን ሀገራችሁንና ራሳችሁን የሚለውጥ ስራ መስራት ይጠበቅባችኋል ሲሉም ተናግረዋል። ውድ ቻናላችን ተከታታዮች ለዛሬ ያቀረብንላችሁ መረጃ ይህን ይመስል ነበር። ቀጣይ ፈጣንና ወቅታዊ መረጃዎች እንዲደርሳችሁ የመከላከያ ሰራዊትን ዩቲዩብ ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ሰላም።